አሜሪካን ሀገር ከመምጫ መንገዶች አንደኛው ኤክስፖ ነው። ስለሱ የተወሰነ ነገር ላችኋለሁ፣ አንዳንድ ነገር ማሳያችኋለሁ ዛሬ። አንደኛው መምጫው መንገድ ወደ አሜሪካ ኤክስፖ ነው። በጣም ብዙ ኤክስፖዎች አሜሪካን ሀገር ውስጥ አሉ፣ ለፐብሊኩ ክፍት ናቸው። ማንም ኢትዮጵያዊ አፕላይ አድርጎ መምጣት ይችላል። በተለይ ደግሞ አሁን ለምሳሌ ቡና ነጋዴ ከሆናችሁ በቡና ኤክስፖ መምጣት ትችላላችሁ። ሙዚቀኛ ከሆናችሁ የሙዚቃ አካባቢ ያሉ ኤክስፖዎች ለምሳሌ ኖርድ ሲያዘጋጅ፣ ያማሃ ሲያዘጋጅ፣ ፌንደር ሲያዘጋጅ፣ ጄቤል ሲያዘጋጅ፣ ሬጅስተር አድርጋችሁ ኦርጋናይዝ ያደርጉት ሰዎችን ኢንቪቴሽን ሪኩዌስት አርጋችሁ መምጣት ትችላላችሁ። እንዴት እንደሚደረግ አሳያችኋለሁ። ከዛ በተረፈ ግን የተወሰነ እንደዚህ ሪሰርች እየሰራው ነበር እና አሜሪካ ነገር በጣም መአት ኤክስፖ ነው ያለው እና አንድ በጣም ደስ የሚል ልጅ አለ ቲክታክ ላይ እንጨት ይሰራል የእንጨት ሰራተኛ ነው እና ቆንጆ ቆንጆ ነገሮች ይሰራል ና ስ ምናልባት አሁን ሲሄ ልጅ የእንጨት ሰራተኛ ነው። ምን አይነት ኤክስፖ አለ? የእንጨት ኤክስፖ አለ ወይ? ቢያስ ቤዝ ቼክ አድርቁ አለ። የእንጨት ለእንጨት ሰራተኞች የሚሆን አሁን ጁላይ ላይ አለ። ስለዚህ የእንጨት ሰራተኞች ከሆናችሁ፣ የብረት ሰራተኞች ከሆናችሁ አለ፣ ሙዚቀኞች ከሆናችሁ አለ፣ አርቲስቶች ከሆናችሁ አለ፣ ሰአሊዎች ከሆናችሁ ኤክስፖዎች አሉ እና ለፐብሊኩ ክፍት ናቸው። ሬጅስተር አድርጋችሁ የኢቨንቱን ኦርጋናይዝ ለሚያደርጉትን ሰዎች ኢንቪቴሽን እንዲልኩላችሁ ሪኩዌስት ማድረግ ትችላላችሁ። ብዙ ሰው እንዲመጣላችሁ ስለሚፈልጉ በደስታ ነው የሚልክ ይህንን ደግሞ እንዴት ማድረግ እንደምችሉ አሳያቸዋለሁ። የእንጨት ስራውን አሁን ለምሳሌ ዝም ብዬ ነው በራንደም ላይ የሞከርኩት። ውድ ወርኪንግ ኤክስፖ 2025 ዩስኤ። ስለዚህ ያረኩት ነገር ምንድን ነው? እዚህ ጋር ገብቼ ውድ ወርኪንግ ኤክስፖ 2025 ብዬ ነው የገባሁለት ከዛ ኢንፎርሜሽኑን ጉግል ሰጠኝ ማለት ነው በቃ ምንም የከፈልኩት አምስት ሳንቲም የለም። ኢቨንቱ ኤደብሊዩ ኤፍኤስ ፌር ነው ይላል። ሎኬሽኑ ላስ ቬጋስ ይላል። ከዛ ዴቱ ጁላይ 22 እስከ 25 ይላል። ፎከስ የሚያደርገው ፈርኒቸር ማኒፋክቸሪንግ፣ አርክቴክቸራል፣ ውድ ወርኪንግ እና ካስተም አንድ ጀነራል ውድ ወርኪንግ እሱ ላይ ነው ፎከስ የሚያደርገው። ይህንን ኢንፎርሜሽን በሙሉ ታያላችሁ። ከዛ በኋላ ሊንኩን ትከፍታላችሁ። አሁን እዚህ ጋር እንደምታዩት ኤደብሊዩ ኤፍኤስ ፌር እዚጋ ነግሯችኋል። ጉግል ምን እንደሆነ ኤደብሊዩ ኤፍኤስ ፌር እንዳለ ቡድወርኪንግ ትሬድ ሾው እንደሆነ ያሳያችኋል። ከዛ በኋላ ትገቡና ሊንኩን ፈልጋችሁ ይኸውና እዚህ ጋር ያለ እሱን ክሊክ ታደረጉለት አላችሁ። ዝም ብላችሁ ከስራ ስትመለሱ ቤት ውስጥ ልታደረጉት የምትችሉት ነገር ስለሆነ ምንም መክፈል አይጠበቅባችሁም። ከዛ አቴንዲ ትሉት አላችሁ እዚህ ጋር አቴንዲ የሚለው ላይ ይወላችኋል፣ ላችሁ የዩኤስ አቴንዲ ናችሁ፣ ከዚህ ሀገር ናችሁ ወይስ ኢንተርናሽናል አቴንዲ ናችሁ? ከዛ ወይም ደሞ ስቱደንቶች ናችሁ ወይም ኤጁኬተሮች ናችሁ። እሱ መርጣችሁ አሁን ለምሳሌ ኢንተርናሽናል አቴንዲ ብትሉት ይሄኛውን በቀይ ያሉትን በሙሉ ትሞላላችሁ። ኢሜላችሁን ታስገባላችሁ። ከዛ በዚህ ኢንፎርሜሽን ይልኩላችኋል። እንደምታዩት ኤ ፌርስ ነው የሚለው ይሄ ነው የአፕሊኬሽን ፎርማቸው። ዝም ብዬ ነው ዝም ብዬ ይህንን ኢትዮጵያ ብዬ ያስገባው አዲስ አበባ ምናምን፣ ፌክ ቁጥር ነው ያስገባሁትኝ ከዛ ዝም ብዬ ፌክ ኢሜል አድሬስ ነው ያስገባሁትኝ። ግን በዚህ ይልኩልኛል ማለት ነው ኢሜል። ከዛ ምን ይላል እዚህ ታች ጋር ስትወርዱ ፓስወርድ አስገባ ምናምን ምናምን ይላል። ይህንን ክሊክ ታደረጋላችሁ ማለት ነው ይ ሪኳር አን ኢንቪቴሽን ለተር ይሄኛው ኢንቪቴሽን ሌተር እንደሚያስፈልጋቸው ይነግራቸዋል ማለት ነው። ከዛ ፓስፖርታችሁን ይጠይቃል። እዚህ ጋር ኔም ኦን ፓስፖርት ጄንደር ይጠይቃል። ፓስፖርት ናምበር ይጠይቃል ምናምን። እሱን አይተው በሱ መሰረት ኢንቪቴሽን ይልኩላቸዋል ማለት ነው። ሞልታችሁ ስትጨርሱ ወደ ኢሜላችሁ ትሄዳላችሁ። ኢንፎርሜሽኑን እዛ ጋር ይልኩላቸዋል ማለት ነው በዚህ መልኩ ብዙ ኤክስፖዎች መካፈል ትችላላችሁ። እንዳልኳችሁ በየ ያላችሁበት ፕሮፌሽን ፕሮፌሽናችሁን ስም አስገብታችሁ ኤክስፖ 2025 ይሁን 2026 ይሁን መቼ፣ የት እንዳለ ማየት ትችላላችሁ። በዛ አፕላይ አርጋችሁ ኢንቪቴሽን ካምፓኒዎች ይልኩላችኋል። በዛ ብትሞክሩ ብዬ መክራችኋለሁ። ካፊ ሬጅስተር ታደርጋላችሁ ማለት ነው አሁን እንኳን ትንሽ ሌት ሆኗል ብዬ አስባለሁ ይላ እንደምታዩት ሬጅስተር ይላል እዚህ ጋር ስለዚህ ሬጅስተር አድርጋችሁ ቢጠይቋቸሁ ስማችሁን ይጠይቃችኋል ኬት እንደመጣችሁ ኬት እየመጣችሁ እንደሆነ እነሱ እነሱ ነው የሚጠይቃችኋል እነሱን ሞልታችሁ ኢሜይል ይጠይቃችኋል ኢሜይላችሁ ላይ እነሱ ኢንፎርሜሽን ይልኩላቸዋል ማለት ነው ከዛ ኦርጋናይዘሮቹን ኢንቪቴሽን የሚያስፈልጋችሁ ከሆነ ኢንቪቴሽን ሪኩዌስት ታደርጋላችሁ ማለት ነው ከዛ ዶክመንት ማዘጋጀት ነው ቆንጆ ዶክመንት ታዘጋጀላችሁ ትክክለኛ ምንም ፌክ ያልሆነ ፌክ ባንክ አካውንት ምናምን በፍጹም አታድርጉ ለምን ምን የመጪውንም እድላችሁን እንዳታበላሹ እውነተኛ ያላችሁን ባንክ ስቴትመንትም ካስፈለገ ያላችሁን የፈቃድም ከሆነ ያላችሁን አዘጋጅታችሁ ዲኤስ 160 ፎርም ትሞላላችሁ። የራሳችሁን ቀጠሮ ትይዛላችሁ። ገብታችሁ ኢንተርቪው ተደርጎ መምጣት ነው ማለት ነው። ስለዚህ ኤክስፖ ባላችሁ የፕሮፌሽን፣ በአርት የሚሆን በምንም ኤክስፖ ፈልጋችሁ እንደዚህ ሬጅስተር አድርጋችሁ ኢንቪቴሽን ሪኩዌስት አድርጋችሁ መምጣት ትችላላችሁ። ሼር አድርጋችሁ ብዬ ነው። አይ ኦፕሬቷል ብዬ ያስባለሁ። መልካም ቀን። ምናላችሁ አባ ባላለው የኢሚግሬሽን ጠበቃ ነኝ ከፖስት ማሳቹሴት። ዛሬ ደግሞ የጀላችሁ የመጣው ታጠር ነገር ስቴትመንት ስትጽፉ አሳይለም በሚኖራው ጊዜ ፐርሰናል ስቴትመንት በምጽፉበት ጊዜ ምንድን ነው ፎከስ ማድረግ ያለባችሁ ባጭሩ ነው እና ለምሳሌ አንድ ሰው አሳይለም ኳሪፋይ ለማድረግ በፖለቲካል ኦፒኒን ይሆናል፣ በሪሊጅን ይሆናል፣ በፓርቲኩላር ሶሻል ግሩፕ የሚባላለ፣ በናሽናሊቲ አለ፣ በሬስ አለ አንድ ሰው ፖለቲካል ኦፒኒየን ነው ዛሬ እና በፖለቲካል ኦፒኒየን ፎር ኤግዛምፕል ብትጽፉ፣ በፖለቲካል ኦፒኒየን ለምሳሌ ነው። ምንድን ነው ፖለቲካል ኦፒኒየን? በፖለቲካል ኦፒኒየን ደግሞ ፐርሰናል ስቴትመንት ብትጽፉ፣ ምንድን ነው የሚፈልገው? ነው ለምሳሌ አንድ የኦፖዚሽን ፓርቲ ወይም ደግሞ የተቃዋሚ ፖለቲካል ፓርቲ ደግፋችሁ፣ መንግስት ይህንን ለምን ደግፋችሁ ብሎ ችግር የሚያደርስባችሁ ቢሆን፣ ለምሳሌ የሆነ ፕሮቴስት ተቃውሞ ወጥታችሁ? ኦኬ ችግር ደርሶባችሁ ቢሆን፣ አንዳንድ ነገር ተናግራችሁ በመንግስት ላይ ችግር ደርሶባችሁ ቢሆን፣ ወይ ደግሞ ለምሳሌ በፓርቲኩላር ሶሻል ግሩፕ ብንመለከተው ያ ፖለቲካል ኦፒኒየን ነው። አንድ ሴት በፓርቲኩላር ሶሻል ግሩፕ ደግሞ ባሌ ደበደበኝ ብትል ያን ነገር ለመንግስት ነግረሻለ ወይ አሳውቀሻለ? ስለዚህ ይሄን ነገር ፖሊስ ወደ ደግሞ መንግስት የፖሊስ ረድቶች አሉ። ያ ምንድን ነው ፓርቲኩላር ሶሻል ግሩፕ የሚባለው አሳይለም ክፍል ነው። ይሄ ግን ወደ ፖለቲካል ኦፒኒዮን ስንመጣ ግን ተጽዕኖ አድራሹ መንግስት ነው ማለት ነው። እና ይህንን ፐርሰናል ስቴትመንት በምጽፉበት ጊዜ ምንድን ነው መመለከት ያለብኝ ስል ማን ነው፣ መቼ፣ ለምን፣ ምን አድርጌ የሚለውን አስቡት በምጽፉበት ጊዜ ማን ነው የሚለው ማን ነው ይሄን ነገር ያደረሰብኝ? ኦኬ፣ የመንግስት አካል ናቸው። ለምን ምን አድርጌ፣ ኦኬ፣ መቼ፣ ኦኬ። ያንን በምጽፉት ጊዜ ለምሳሌ በዚህ በዚህ ቀን እንደዚህ ሆኜ ነበር፣ በዛ ቀን ይሄ ደርሶብኝ ወይ ደግሞ ፖሊስ መጥቶ በዚህ እንደዚህ እንደዚህ፣ ወይ መንግስት ፖሊስ መጥቶ እንደዚህ እንደዚህ በግልጽ ሁለተኛ ለምሳሌ ቀናት ምንድ ለምሳሌ መጋቢት አስር 2017 ሊሆን ይችላል። ይሄ ነገር ሆነ መጋቢት አስር 2017 ያ ጊዜ የሆነውን ከዛ በሚቀጥለው ጊዜ የሆነው በግልጽ ማለት ነው። የተወሰዱኝ እንዲህ ያደረጉኝ የሚለውን ነገር ክሊርሊ መጻፍ አለበት ማለት ነው። ፐርሰናል ስቴትመንታችሁን ስትጽፉ ጀነራላይዝ አታድርጉት። ይሃስ ቱ ቢ ክሊር። አንድ እሱ ነው። ሁለተኛ አንድ ሰው ተቃውሞ ስለተናገረ ብቻ ሳይሆን ወይ ደግሞ የተቃዋሚ አባል ስለሆነ ብቻ ሳይሆን ተጠርጥሮ አንድ ሰው የዚህ አባል ነህ የዚህ የፖለቲካል ግሩፕ አባል ብሎ ተጠርጥሮ ችግር ቢደርስበት ኢምፒውትድ ፖለቲካል ኦፒኒየን ይባላል። በሱም ኳሊፋይ ማድረግ ይችላል ማለት ነው። እና ሌላው ደግሞ ፓስት ፕሮሲኪሽን ፊውቸር ፕሮሲኪሽን የሚባል አለ። ፓስት ፕሮሲኪሽን ማለት ከዚህ በፊት የደረሰባቸው የደረሰብህ ወይ የደረሰብሽ ማለት ነው። ለምሳሌ አገር በነበርኩበት ጊዜ ይሄ ደርሶብኝ ነበረ። ዛት ወዝ ኢን ዘ ፓስት። አሁን እዚህ ሀገር ነው ያለው አሜሪካ፣ ነገር ብትመለስ ምን ይደርስብሃል? ለምሳሌ አንዳንድ ሰው ይሄ ይሄ ደርሶብኛል ከዛ በኋላ ለአንድ ሁለት ወር ግን አገሬ በሰላም ተቀምጬ ነበር ለሚለው ነገር ዳት ሚኒስ ያ የፊውቸር ፕሮሲኪውሽን ችግር ኦርላይን ለሶስት ወር በሰላም ተቀምጬ ነበር የሚለው ነገር ያ የፊውቸር ፕሮሲኪውሽን ወደፊት ሊደርስበት የሚችለውን ነገር ሊቀንሰው ይችላል። ለምን ከወጣ በኋላ ሶስት ወር አራት ወር በሰላም ኖሯል ማለት ነው። ስለዚህ ቢመለስም ችግር አይደርስበትም ማለት ነው። ስለዚህ ፊውቸር ፕሮሲኪውሽን የሚባለው ወደፊት ብትመለስ ምን ሊደርስብሽ ይችላል? ምን ሊደርስብሽ ይችላል? አንተ ኬርክ በኋላ ቤትህ መተዋለ ወይ? ስለአንተ የመንግስት አካላት መተው ጠይቀዋሉ ወይ? ፎር ኤግዛምፕል ኦኬ። እነሱ ፊውቸር ፕሮሲኪውሽን ሊያሟላ ይችላሉ። እንደዚህ እንደዚህ አይነት ነገሮችን ማለት ነው። እና ስለዚህ ሁልጊዜ ፐርሶናል ስቴትመንታችሁን በምትጽፉበት ጊዜ ቢ ቨሪ ክሊር፣ ጀነራላይዝድ አታድርጉት ማለት ነው። ኤግዛክትሊ ዋት ሃፕን ቱ ዩ ሁ ዲድ ት መቼ ለምን የሚለውን ነገር ስትጽፉ ማን ማን ለምን መቼ የሚለውን ጻፉት፣ እና ያንን እያንዳንዷን እያንዳንዷን አድሬስ ለማድረግ ማለት ነው አንደኛ ለመዘጋጀት የሚመቻቸዋል ይሄ ነገር በክሊርሊ ከተጻፈ ማለት ነው፣ እና ሁለተኛ በዩስሲይስ ስም ሆነ በኢሚግሬሽን ኮርት ከሆነ ኬዛችሁ በኢሚግሬሽን ኮርትም ቢሆን ይሄ ነገር ጥያቄ ሆኖ መነሳቱ አይቀርም። ማለት ነው። ሌላው ኤቪደንስን በሚመለከት ደግሞ ማስረጃ ነው። ይህ እንግዲህ ጠቅላላ አጠር አድርጌ ነው። ኦብቪየስሊ ሁልጊዜ ሚግሬሽን ሎየር ያስፈልጋቸዋል፣ ግን እናንተም ራሳችሁ የደረሰባችሁ ሁኔታ ለኢሚግሬሽን ሎየራችሁ ጽፋችሁ በምትሄድበት ጊዜ ክሊር ሊያርጋችሁ ጽፋችሁ ብትሄዱ ያ ለጠበቃችሁ ኬዙን አንደርስታንድ አድርጎ ሪፕሬዘንት እንዲያደርጋችሁም ይረዳዋል። ሌላ ደግሞ ስቴትመንት በሚመለከት ይሄ ነገር እንዴት አድርጌ ነው ኤቪደንስ ማቅረብ የሚችለው በምን ሁኔታ ነው ቴዝ ኢምፕሩቭ ማድረግ የምችለው ለሚለው ነገር ፐርሶናል ስቴትመንት ከፋሚሊ ሜምበር ከቤተሰቦች ይህን ጉዳይ ለሚያውቁ ሰዎች የደረሰባቸውን ሁኔታ የሚያውቁ ሰዎች ፐርሶናል ስቴትመንት ማስቀመጥ ደግሞ ድብደባም ከደረሰ ሕክምናም ተገኝቶ ከሆነ የሕክምና ወረቀቶች አንዳንድ ዶክመንቶችን ማቅረብ ነው። የማልመክራችሁ ዱናት ፕሮቫይድ ፌክ የሆነ ዶክመንት አታቀርቡ። ወርድ ዳያረግ ወርድ ፌክ የሆነ ፌክ የሆነ ዶኪመንት አታቀርቡ። ምክንያቱም አውቶንቲኬት ያደርጉታል ስቴት ዲፓርትመንት ንዴን ያ ፌክ መሆኑ ሲታወቅ ዩ ሉዝ አሳይለም። ክሬዲቢሊቲ ነው ይሄ፣ ታሪክ እውነት ነው ወይስ ፈጥረውት ነው? ይሄንን ነው ሴስ ኦፊሰርም ኮርትም ከሆነ ገቨርንመንትም የአደር ሳይድም። ዳኛ ስፔሻ ዳኛ ገቨርንመንት ነው ይሄ ነገር አልደረሰባትም ብሎ ፕሮቭ ሊያደርግ ይፈልግ ይሆናል። ደቼስ የአደር ሳይድ ማለት ነው ጎቨርንመንት ማን ነው። ዳኛ ደግሞ ይሄንን ታሪኩን አንብቦ የቀረበውን የፐርሰናል ስቴትመንት እና የምትናገሩበትን ቴስተሞኒ አያይዞ ትክክለኛ ነው ወይ ኢንኮንሲስተንሲ ያለ ወይ የተለያየ ነው ወይ ንግግሩ የሚለውን እንትን ይላሉ ማለት ነው። ስለዚህ በተቻለ መጠን ክሊር የሆነውን ማሳየት ነው። ሁለተኛ፣ ሌላው ደግሞ ፕሮሲክዩሽን የሚባለው ምን ደርሶባቸዋል። ሚር ሀራስመንት በቂ አይደለም። አንድ ሰው ዝም ብሎ ጎቨርንመንት አራስ አድርገኝ ወይ ደግሞ አንዴ አስረው ጥያቄ አንዴ ጥያቄ ጠይቆ ለቀቁኝ፣ ዳስ ናት ዩ ኒድ ቱ ሾ ኤግዛክትሊ ዋት ሃፕንድ ሲቪየር መሆን አለበት። አራስ ምንድን ነው? ለተጨማሪ መረጃ ስልከ 77428200197742820019 ስላዳመጣችሁኛ በመሰግናለው። አዋኔኝ የኢሚግሬሽን ጠበቃ ከቦስተን ማሳቹሰትስ። ደህና ዋሉ